የምህረት ኔ የመንፈሰዊ ኃይል የሚጨመርበት የሥነ ቅድስና ያበረበት እድሜ ስለተሰጠን በተሰጠን እድሜ እድሜ ሰጪውን ሳንዘነጋ እግኔ የሰጠንን አምላክ ልናመሰግን ስለተገኘን እውነት ነው። ስሙ ይክበል።

ዛሬ በዚህ ሰዓት እናታችን እመቤታችን ድንግል ማርያም እንደ ሐዋርያት ልጆቿን ምርኮ ነጥቃ ለክርስቶስ መንግሥት የምታዘጋጅበት የመንግሥተ ሰማያትን ጣይም በቁማችን ምንቅምስ ምክንያት ሆና ስሟ እየጠራን ትቁራ እያቀረበን ምዕረት ምንጫዋ እየበዳን ክርስቶስን ልናመልክ በልጇ መንግሥት

ደግሞ የሕይወት የሆነን መጽሐፍ ቅዱስ እንዲሁ የተገኘ አይደለም። ከሰጩ በኋላ ተቀባዮቹ ብዙ ዋጋ እኛ የክርስቶስን ልጅነት አባቶቻችን

ማለት ሦስት ነገሮችን ይዟል። ለመጀመሪያ በሙሽሪትና በሙሽራው መካከል ያለውን ህብረት፣ ሁለተኛ ምስጢረ ሥጋዌውን፣ ሦስተኛ ድንግል ማርያም። ምስጢረ ሥጋዌን ለመረዳት ሙሉን ነገር ለመገንዘብ ሰው የሆነባት ድንግል ማርያም ከተዘነጋች ሙሉ ትርጉም የለውም፣ ሙሉ መረጋጋት አይኖርም። ሰው ሆነ ስንል

በዚህ በሶስቱ አሳብ ውስጥ ይህንን ቃል በምዕራፍ ሰባት ቁጥር አሥራ ሁለት ላይ ተመየጥ ተመየት ሱዳማዚስ ሰላም የሰላም እንጭ ሆይ ተመረሻለ። ስለ ሦስት ነገር ተናገረ። ሶስቱን ነገር ተናግሬ እግዚአብሔር መንፈስ ቅዱስ ይረዳኝ የእናንተ አምላክ ቢያበረታኝ ሶስቱን ነገር ሶስቱን አሳብ እንድናገር መንፈስ ቅዱስ ይሆረን አርክቶ ጉልበቴን አበርትቶ እሊላይ አልዞ የሚገባውን ቃል ብቻ እንድናገር ጸሎታቸው ቢያግዘኝ ሦስቱን ሀሳቦች ብቻ እንነጋገራለን። ማንሽጠት እግዚአብሔር የተባለበት የመጀመሪያው ሀሳብ ኢየሩሳሌም

በሰቆቃ በዋይታ በእንግብት በምርኮኝነት በለዋይታ ማገር የሚኖር ነው። ሰባት ዓመት አይደለም ሰባት ዓመት ሰባት ዓመት አይደለም ሰባት ሰላም በሌለበት መርካም ስነ ልቦና አይኖርም። ሰላም በሌለበት ስነ ልቦናው የተጎዳ ማህበረሰብ ይመሳል። እስራኤላውያን በምርኮ ስለሆኑ፣ ክብራቸው ስለተገፈፈ፣ ይረታቸው ስለረገፈ በባቢሎን እየተበጡ ስለሆነ ሰባ ዓመት ስነ ልቦናቸው እየተጎዳ መዘመር አቅም አጡ። እንዲህ ሲሉ እንሰማለን። የባቢሎን ወንዞች አጠገብ በዚያ ተቀምጠን ጽዮንን ባሰብናት ጊዜ አለቀስን። የተማረከች ሲሆን የተሰደደች ሲሆን የሚንቀላቱ ጽዮናውያን መከራ እየቀመሱ ያሉ ጽዮናውያን ባሰብናቸው ጊዜ አለቀስን። ስደት ያስለቅሳል፣ መከራ ያስለቅሳል። እንደዚህ ያስለቀሳል። ከኔ ጋር ናቸው ያስለቀሳል። ቀለ በኋላ ሰላሳ ሰባት ቁጥር አንድ እስከ ስድስት በአኻያ ዛፎች ላይ መሰንቆቻችንን ሰቀልን። የማረኩን በዚያ ዝማሬ ቃል በለፉብን የመሰሉንም የዚሁንን ዝማሬ ዘምነው እንላሉ። እኛ ግን ሰቀልነ እንዚራቲነ እኛ ግን መሰንቆቻችንን ሰቀልን

ሰላም በሌለበት እንዴት ስለ ሰላምን እናወራለን? አለ። ክብር በሌለበት እንዴት ስለ ክብር እናገራለን? አለ። አዎ ይላል። ወገኖች ስለዚህ የመጀመሪያው የኢየሩሳሌምን ስድ የፅዮንን ከተማ መጥፋት አስቦ ስለ ኢየሩሳሌም የተነገረ ነው። ምሴት በወያሉ የሚመለሱበትን መስፋት አስቦ ነው ብያት የሰመሩት ዝማሬ አማናዊት ጽዮን፣ እስመ ብእሲ ተወልደ ውስቴታ፣ ከእሷም ሰው ተወለደ። እምኔሃ ጽዮን ይህን እሰብ ወብእሲ ተወልደ ውስቴታ፣ በእሷም ከሰው ሰው የሆነ

ያ ልጅ የእግዚአብሔር ባሕርይ ልጅ የዘላለንሞ ሲሆን እንደ ደካማ ማረፊያን ሲፈልግ ስድስት ወር ከአስር ቀን የተንገላታው መንገላታት ከግሩ ማን ልጭ ይገርማል። የማይጨልም የሕይወት ርሃር እርሱ ዛሬ ከጨለማ ስደት ያርፍጠን። በደብረ ቁስቋም ተጠጋ፣ ማረፊያ አገኘ ይላል። ሰማይና ምድር የዘረጋ ማረፊያ አገኘ ወደ መቼ

አምራክ ምሆማ ወለአዲት አምራክ ምሆማን መንፈስ ቅዱስ ነግሯቸው አዋበጤሮስ እመሲህ ቶርካውያን ኮነጋጊ እያከበሯት እየዘንበሩላት፣ በይበሕር እየተቀበሯት አርባ ሁለት ወሮቹን በግልጽ የተቀመጠችውን ድንግል ማርያም ቅድስት ማርያም ወደ አባቷ ቤት ወደ ዮአቄም ቤት ከመለሰቻት ለወገኖቼ፣ መመለሷን የምናስብበት ነው።

የህፃኑን ነፍስ የሚፈልጉት የሚፈልገው የሰማዩ አውሬ ሄሮድስ ሞቷልና፣ አሳዳጅ የሞተበት ተሰዳጅ ተስፋ ያገኘበት እለት ነው። ክብር ምስጋና ደስ ሞቷልና፣ ወደ ሀገርሽ ተመለሽ፣ ወደ ናሴ ተመለሽ፣ ወደ ኢየሩሳሌም ተመለሽ ተብሎ የተነገረበት እለት ነው። በዚህ እለት የአመት ያገኘችበት ድጋሜ ደግሞ የእነሱን ይጸት ምክንያት የሆነበት እለት ነው። በዚህ ምክንያት በደማቁ ይከበራል ወገኖቼ፣ እለቱ የሚከበረው በዚህ ምክንያት ነው። ሲከበርና ውሴት ና አደጋዊ እነዚህ ሁሉ መታሰቢያ ተደርጎላቸው በቤተክርስቲያን አምስቱ ቤተሰቦች መታሰቢያ የሚደረግበት እለት ነው። ክብር ምስጋና ምክንያቱም ሰላምን የማይብስን ተመለሽ፣ ደግሞም በምትመለስ ጊዜ ጣና እነዋልባን ኢትዮጵያን በኪደተ እግሩ ጌታችን እየረገጠ እየባረከ፣ ድንግል ማርያም በኢትዮጵያውያን እነዚህ ሀገሮች ምንድን ናቸው? እነዚህ ህዝቦች እንዴት ያሉ ናቸው ብላ ስትገረብ ህፃኑ ልጇ ክርስቶስ እነዚህማ

ይሄ የድንግል ማርያም ምልጃ ጨርሶ ስላልተለየን ነው። ክብር ምስጋና ለማታችን ለማታችን ወዛሬ ዘርነ ታማለን እኛ ለቸርነት የተገባን ወንን ሳይሆን የድንግል ማርያም ምልጃ ለእግዚአብሔር ቸርነት እያመቻችን ቸርነቱ አራቀችንም አይከለከለም፣ ጸሎታችንን አልተጸየፍም አልናቀም። ክብር ምስጋና ለስም ባስረ ወዛሬ ላ ሰላመ ሰላምና ዘረሽ ተመለሽ። አሁን መገዳደሉ ሲበዛ መከፋፋቱ ሲበዛ መጨካከሉ ሲበዛ ወገኖቼ በእኛ በኢትዮጵያውያን መካከል ትልቅ የሚባለው ትንሽ የሚባለው የእኔ ኢትዮጵያውያን ሁላችንም እኩል ነን፣ ባአይዳበ በኢትዮጵያ ልጆች ነን የምንገፋፋው አንድ ቋንቋ መናገር ለአንድነት አልልጅም። አንድ ቋንቋ የሚናገሩ ብዙ ቋንቋ መናገር እነ ቻይና እነ ህንድን ተመልከቱ። ከእኛ በላይ ሁለት ሺህ ቋንቋ ያላቸው ከእኛ በላይ አራት መቶ ዘጠና ዘጠኝ ቋንቋ ያላት ቻይና

ሰላም የራበው ህዝብ ከእናት ውጭ አፉ ላይ መጀመሪያ መልቃል ይመጣል እኮ፣ ድንግል አንድ ያዘነ ልጅ፣ አንድ የተከፋ ልጅ ሲያላዝን ሲያለቅስ እናቱን ከመጥራት በቀር ወደ አንድ ረቱ ሌላሩ ይመጣል። እኛም ድንግል ሆይ የአደራ ልቶችሽ የአስራ ጥብቆችሽ ሸፍቶናለና ስምሽን እየጠራንና ልቅስ ምክንያቱም ሰላምን የሚብሽ አሁን ወደ ኢትዮጵያ ሰላም ለማይብሽ ተበለሽኪ። አዎ የአስራት ልጆችሽ ነን። አዎ በዮሐንስ አማካኝነት የተሰጠሽን እናታችን ነሽ። ግን እኛ እንደ ዮሐንስ ስሟ አይደለን። አንቺ የምታስመኪ እናት ነሽ፣ እኛ ግን የምናሳፍር ልጆች ነን የምናሳፍር ልጆች እንደ ዮሐንስ ማንከዳ አይደለንም። እንደ ዮሐንስ ፍርሃን አይደለንም። እንደ ዮሐንስ ቁጦታ አይደለንም። ስለዚህ አሁ አንቺ በልጆች እኛ በእናትነት አናፍር፣ አንቺ ግን በልጅነታችን አታፍሪ ይሆን እንደ ዮሐንስ ትገብናነች ለንስን እንደ ዮሐንስ ያለ ማንነት በሌለበት መመጻደቅ አይሆንብን ይሆን። ግን ምንተዝምን አማራጭ አለን። አሁንም እንዲህ እንበል እባክሽ የሰላም ምንጭ ድንግል ማርያም ሆይ ሰላም የሰላም አለቃ ክርስቶስ የምንጭብሽ እናቱ ድንግል ማርያም ሆይ ሰላምን ክርስቶስን እናይብሽ ዘን ወደ ኢትዮጵያ ተመለሽ። ከፍቶናለና ተመለሽ። አንቺ ካለሽ እንስማማለን። አንቺ ካለሽ እንታረቃለን። ኢትዮጵያ ቀበበችን አየዋል ከፋብን የከፋ ነው። እኛ ነን መንሶስ ቅዱስ ይነካል ያአ አንቺ ስትመጪ ቅ ሳሚ አንድ ዕለት እንደ ዕለት ተለወጠ። አንቺ ስትመጪ ግን አንድ ዕለታችን ይለወጣል። አንቺ ስትመጪ ቅዱስ ደሳቤ መንፈስ ቅዱስ እንደተሞላች ነይልን፣ በመንፈስ ቅዱስ እንሞላለን። አሁን መደፋፋት ከአን ያኖራል ተመየት ተመለሽ፣ ሰላም እርጎናልና ዛሬ ድንግል ሆይ የአስራት ሀገርሽን ኢትዮጵያ ለማየት ድንግል ተመለሽ፣ ክርስቶስ ይቀርበን ዘንድ ተመለሽ። ክርስቶስ ያስመለት ተመለስ ሦስተኛ ተመሪ ተብሎ የተነገረበት ለቤተ ክርስቲያን ነው። ተመለሱ ወደኔ እና ትመለሱ እኔ ይቅርላችኋለሁ የሚለው ቃል ይልናል። ሦስተኛው ይቆየን የመከረን ያስተማረን አምላካችን ስሙ ይክበር ይመስገን። ወስብሐት ለእግዚአብሔር ወደ